አይዞሽ፣ አንቺም ስለ አይዞሽ እኮ አይደለም። እኛ ኮፈርተን እኮ አይደለም። ደስ የሚለው ዋን ጌም ነው ገብተኋላ። ኖ ፓኒሽመንት እና ባሻ ምክንያቱም ብዙ ሰው ሁሉም ኖ ፓኒሽመንት እያለ ችግር የለም ሰው እያወቀ ስለሆነ አይዞሽ።

ፍራት ምናምን ሳይሆን ፍርሃት። ከፈራውማ፣ ጌሙን ለምን እጀምረዋለሁ? ጌም እኮ መቅረት ይችላል፣ ከፈራው ገባ። እኔ የሚያምረው ቢግ ጌም ሆኖ ዋን ጌም ጽድት ያለ በቃ አንድ ጌም በጣም ጸዴ ነው፣ ብዙ ሰው ይሳተፍበታል ምናምን እና ቤስት ኦፍ ስሪ ሲሆን ደግሞ ትንሽ አዛ ይሆናል። እሱን ነገር አስቤ ነው። አንዱ ስ ማሪያም፣ የአሁኑን ጌም ቤስት ኦፍ ስሪ ያለ ፓኒሽመንት እንጫወታለን። ገባሽ? ትንሱ ልብኮ የተሰደብንበት መማሪያ እና ይገኛ ይ ቤተሰብ ስሪ ነው። አይዞሽ፣ ሁላችን አይዞች። በእኛ ቤት ያላችን በእሷ ቤት ያላችን ቤተሰብ ስሪ ነው። ማይ ሶስት ነው። በኢትዮጵያ ስንት ነው? ማይ ሶስት በኢትዮጵያ አራት ሰዓት በኢሮፓ ዘጠኝ ሰዓት ማለት ነው። በኢሮፓ ዘጠኝ ሰዓት ነው። ማንም ሰው እንዳይቀር። አይዞን፣ አይዞች፣ ይዞች፣ በርታ ቤት እኔም ላይክ

ማንም እኔ አቋርጦ ስላለኝ የማቋርጠውም አይደለው። ገባሽ ጌሙ ይቅር ብለህ ልብል ጌሙ ይቅር ብለህ ነበር እ ብዙ ሰው ጌሙ ይቅር ብሎ ነበር። አሁን ደግሞ ለምን ሌላ ነገር ያወራል ምናምን እያሉ ነው ነበር። ለምን ነበር ጌሙ ይቅር ያልከው? ቀደም ተናድጄ ስለነበር ላይ ላይ ተጠቅመለት በሷ ተጠቅመ ምናምን ስለሚሰላሉኝ ካንስል አደርገዋለሁ ከሷ ቤት ያዝኩት ምናምን ነበርና አሁን ሳስበው በነሱ እየተመራሁ እንደሆነ ስለገባኝ ነው ካንስል። እኔ ደግሞ የራሴን ጭንቅላት ራሴ መጠቀም ነው። ሰው ሰው ልመራ አልፈልግም። በዛ ስለሆነ ነው። ምንም አታመጣም። አንድ ጊዜ ቤት እና የራሴ አካውንት ነው።

ሚልቱን ላሳይ ምን ላንተ የስቶቭ ስሪ ነው አይደል? ያሉት ቀየኔ ላሳይ ምን ምን እንደሚስል ሁለት ሶስት ደቂቃዎች ለምን እንደሚሉት ኖ ኖ እያሉ ነው ኤቭሪዋን ኖ ኖ ኖ እያሉ ነው እና ግራ ገባኝ እኮ። አሁንም እኮ ላይክ የአንተ ቤተሰቦችና የኔ ቤተሰቦች ተቃራኒ ሆኑ። ኦር ደግሞ ፓኒሽመንት እናድርገው። አትሊስት በጣም ወይ አንተ ማስብበት

አሳውቀኝ። እኔማ እኔማ እየነገርኩ እኮ ነው። በቃ እዚህ ጋር እየተጻፈው ነው የሚቀለው። ገባ? የአንተ ይቀላል፣ ወደ አንድ ጌም ለማምጣት የአንተ ይቀላል። ገባ? ዋን ጌም ነው ኖርማል። ቆንጆ ጌም ተጫውተን እንለያያለን። አንድ ጌም ማለት ነው። ኖርማል እኮ ነው። አንተነ ማቅለል የምትችለው ገባ? መጫወት ካልፈለግሽ ከሌላ ሰው ቀጠሮ። ከእኔ ጋር መጫወት የሚፈልጉማ ብዙ ሰው ናቸው ያሉት። ላይክ ከእኔ ጋር መጫወት የሚፈልጉ ብዙ ሰዎች አሉ። ግን ይሄ የመፈለግና ያለመፈለግ ጉዳይ አይደለም። ይሄ ኖርማል ጀስት ብሮ ገባ። ካልፈለገሽ ከፈለግሽ አይደለም ሰው አለ በደንብ ሌላም ሰው አለ። ከሌላ ሰው ጋር መጫወት እችላለሁ ጋመጠት የሚፈልጉ ገባ። ግን ምንድን ነው እዚህ ጋ ተስማምተን እናንተ ተስማምተን ጌሙን ብንጫወተው ብዬ ነው እንደ ሀሳብ ነው ያነሳው። በዚህ እነሱ አውራቸው እናንተ እኔም ለአውራቸው እና እናውራለን። ባይዘዊ ገብቶኛል ምን እንደታሰበ ገብቶኛል። እና አንተም እንደዛ የሆነ እያስፈራሩ ምናምን ነው አደለም ምናምን ምናምን የሆነ ሰው እንዳለ ላይ ነው። ሌላ ነገር ነው የወሰዱት፣ ብቻ መሰለኝ እያስጨነቁ ነው።

ዋንጌ ም ይሁን አይሁን በቤስት ኦፍ ስሪ በዋንጌ ማውቆ ሊያጣሉን ጌሙ እንዲቀር እያደረጉ ያሉት እነዛኞቹ ስለሆኑ እኔ ደግሞ አሳውቃለሁ። ግን አልተጨናነቅ ኖርማል ነው። በውስጥ ደውልልኝ በኋላ

እዛ መታችሁ የምትፈልጉትን ጥያቄ ያልገባችሁን ጥያቄ ከመጀመሪያ ጀመራችሁ ላክ። በህይወታችን ሁሉም ነገር ኤክስፔሪየን ማድረግ እፈልጋለሁ እና ብዙ ነገር ያለፍኩትን ያለሁትና የመሆኑ ብዙ ነገር እዛ ትንሽ በትንሽ አድርጌ ለመዘርጋት ፖስት ለማድረግ እሞክራለሁ እና ጥያቄ ጥያቄያሽን በሙሉ እዛ ሄዳችሁ ጠይቁኝ። ጌሙ በኢሮፕ መይ ሶስት ነው እና ከአሁን ቅዳሜ ሳምንት ማለት ነው። ማንም ሰው እንደ ከዳግማይ ትንሳኤ ሳምንት ብዙ ያለ ቅዳሜ ማለት ነው፣ እና ማንም ሰው እንዳይቀር። ወድ ኪኬ ኬር ምናምን ያልካለሁ። ቀጥ አካውንት የሁለት ሰዎች አካውንት አድርገን እናወጣለን፣ እንሰራለን፣ እንልለታለን። ለህዝቡ ማስተማሪያ ይሆናል። የሌላውም እንትን ያላለውን ነገር ትንሽ ትንሽ ጭንቅላታችሁን ስፋ እንዲል እናርጋለና። አበጎና ጋይስ ቴንክ ዩ ሶ ማች ስለተረዳችሁኝ እና ዩቱብ ባዩላይ ላይ ላችሁ ሰብስክራይብ አርጉ። ጥያቄያችሁን እዚ አቅርቡ። ኦኬ፣ ባይ።